ኢትዮጵያ ቀድሞ የመታት እንቅፋት ደጋግሞ የመታት ከድህነት አዙሪት መውጣት ፈተና ሆኖባት ቆይታለች። ምንም እንኳን ከዓለም ወደ ኋላ ለመቅረት ምክንያት እንዳይኖራት ተደርጋ የተፈጠረች እስኪመስል ጸጋዎችን የታደለች ሀገር ብትሆንም የተፈጥሮ በረከቶቿን ተጠቅማ ማደግን አልሆነላትም። ይህ ነው የዓባይ ልጅ ለምን ውሃ ጠማው የሚል ጥያቄ ነው የወለደው። የኢትዮጵያ ወደ ኋላ መቅረት የበርካታ ችግሮች ውጤት ነው። ሙስና፣ ጦርነት፣ ግዴለሽነት ቢሮክራሲ ብዙ ብዙ ምክንያቶችን ማንሳት ይቻላል። የጠቅላይ ሚኒስትር አብይ አህመድ የመደመር መንግሥት መጽሐፍ የኢትዮጵያን የድህነት ስር ለማግኘትና መፍትሔውን ለማስቀመጥ ወሳኝ ናቸው በሚል የዓባይን ልጅ ለምን ውሃ ጠማው ለሚለው ጥያቄ ያስቀመጣቸውን ምላሾች እንመልከት። የመጀመሪያው ትክክለኛውን ጥያቄ አለመጠየቅ ነው። በኢትዮጵያ ዘመናዊ የስልጣኔ ጉዞ የውጭ ሀገር ሞዴሎችን አምጥቶ በቀጥታ ለመተግበር መሞከር የእድገታችን ጋሬጣ ሆኖ ቆይቷል። የውጭ ሀገር የልማት ሞዴልን ወደ ሀገር ውስጥ ያመጡት የመጀመሪያው የኢትዮጵያ መሪ ዳግማዊ አጼ ቴዎድሮስ ናቸው። የሩሲያን ኢምፔሪያሊዝም ሞዴልን በመተግበር አጼ ምኒሊክ የእንግሊዝና የፈረንሳይ የትምህርትና የአስተዳደር መዋቅሮችን፣ አጼ ኃይለ ስላሴ የጃፓንን ተሞክሮ፣ ይህ አልሆን ሲል ደግሞ የእንግሊዞችን የንጉሳዊ ስርዓት ተግባራዊ ለማድረግ ሞከሩ። ወታደራዊ ደርግ የማርክሲስት ሌኒኒስት ሞዴልን፣ ኢህአዲግ ደግሞ የምስራቅ እስያ እሳቤ የሆነውን የልማታዊ መንግስት አስተሳሰብን ወደ ሀገር አምጥቷል። እነዚህ የውጭ ሀገራት የእድገት ሞዴሎች ትክክለኛውን የኢትዮጵያ ነባራዊ ሁኔታ ያላማከሉ ከኢትዮጵያውያን እሴት፣ ማንነት፣ እውቀት ጋር እንዲሄዱ ተደርገው ያልተቀረጹ መሆናቸው ውጤታማ እንዳይሆኑ አድርጓቸዋል። ሌላኛው የእድገታችን እንቅፋት ተደርጎ የተወሰደው የባከነ እምቅ አቅም ነው። ኢትዮጵያ በተትረፈረፈው የተፈጥሮ ሀብቷ ከራሷ አልፋ ለሌሎች መፍትሄ መሆን የምትችል ሀገር ብትሆንም እውነታው ግን የዚህ ተቃራኒ ነው። ለምሳሌ በግብርናው መታረስ ከሚችለው መሬት አሁንም ጥቅም ላይ ያልዋለው ቀላል የሚባል አይደለም የትላልቅ ወንዞች የበርካታ ሀይቆችና የከርሰ ምድር ውሃ ባለቤት ብትሆንም አብዛኞቹ አርሶ አደሮቿ ግን አሁን ድረስ የዝናብ ጥገኛ ናቸው በማዕድን ብንመለከት ከፍተኛ የሆነ የወርቅ የፖታሽ የተፈጥሮ ጋዝ የፎስፌትና የድንጋይ ከሰል ክምችት ያላት ሀገር ከዚህ ሀብቷ ይህ ነው የሚባል ጥቅም ሳታገኝ ቆይታለች የመልማት አቅሟን ከሚወስኑ ሀብቶቿ መካከል የሆነው የታዳሽ ኃይል ምንጯን ቢሆን 60 ሺህ ሜጋዋት ኃይል የማመንጨት አቅም እንዲኖራት ያደረገ ቢሆንም እስካሁን ግን ማመንጨት የተቻለው ከ8 ሺህ ሜጋዋት በታች ነው። ቱሪዝም፣ ስትራቴጂካዊ የጂኦግራፊ አቀማመጥ፣ አብዛኛው ወጣት የሆነ ከፍተኛ የሕዝብ ቁጥርም የባከኑ እምቅ አቅሞቿ ናቸው። የመሰረተ ልማት እጥረት ደግሞ የዓባይ ልጅ በውሃ ጥም ለመቃጠሉ ምክንያቶች ተደርጎ ከሚወሰዱት አንደኛው ነው። በመደመር መንግስት መጽሐፍ ለምሳሌ በ1977 ዓ ም ተከስቶ በነበረው ረሀብ በተለያዩ የኢትዮጵያ አካባቢዎች የነበረውን ሰፊ ምርት በመንገድ መሰረተ ልማት እጥረት የተነሳ ለተጠቂዎች ማድረስ አለመቻሉ ረሃቡ በሀገራችን ታሪክ ላይ ትልቅ ጠባሳ ጥሎ እንዲያልፍ ተጨማሪ ምክንያት ሆኗል። ኢትዮጵያ ያለፈችባቸው አውዳሚ ግጭቶችና ጦርነቶች፣ ስርዓታዊና መዋቅራዊ ፈተናዎች በመደመር መንግስት ወደ ኋላ የመቅረቷ ሌሎች ምክንያቶች ተደርገው ተቀምጠዋል። ታዲያ መሻገሪያው ምንድን ነው? ከዜሮ መጀመር እንትቶ በአለው ላይ የጨመሩ፣ የባከነውን ጊዜ ሊያካክሱ የሚችሉ ስራዎችን መስራት፣ የጋራ አላማ ያላቸው የተናበቡ እንቅስቃሴዎችን ማድረግ፣ አዳዲስና ያልተለመዱ መንገዶችን መከተል፣ በመደመር እሳቤ መፍጠር፣ መፍጠንና መዝለል።